ታላቁ ሷሓቢ አቡደርዳ ረዲየላሁ አንሁ አርባ ሙስሊሞች ትልቅ ድል ባገኙበት ዕለት ሲያለቅሱ ታዩ። ለምን ታለቅሳለህ? ይሄ የደስታ ቀን እኮ ነው ሲሏቸው፣ እነዚህ ያሸነፍናቸው ሰዎች ዛሬ የተሸነፉት አላህን ስላስቆጡ ነው፣ አላህን ስላመጹ ነው። እኛ አላህን ስለታዘዘን ነው የረዳን ያገዘን። የምፈራው የማለቅሰው ነገ አላህና መልእክተኛውን ማየት ታዘዙ፣ ሙስሊሞች ተተክተው ምድር ላይ አላህ ጠላታቸውን እነሱ ላይ ሾሞባቸው እንዳይጠፉ ነው ምፈራው። ብላ አቡደርደዕ፣ ሰልማን አልፋሪሲ እየሰጉት ነገር እየሆነ ነው፣ እየተከሰተ ነው። አላህን ተባረክ ተዓላ በማስቆጣታችን ከዲናችን በመራቃችን እየመረጠን፣ የዲን ህግን በመተግበራችን እየመረጠን፣ ደስ የሚለንን በማድረግ ደስ የማይለንን በመተዋችን ምክንያት አላህ ተባረክ ወተዓላ ነስሩን ድሉን አዘግይቶብናል። ጠላት እንዲጫወትብን እኛው ራሳችን ሰበብ ሆነናል።